ሰላም፣ ሰላም፣ ሰላም። ክብር ለኢየሱስ ይሁን። በነገራችን ላይ ትላንት ያልኩት ነገር እየተራገበ ነው። የሚያራግቡት ደግሞ ነው ለወንጌል እንቆረቆራለን የሚሉ። አሁን ሰዎች ሲያራግቡ አየሁና ምንድነው ያልኩት? ስሜታዊ ነበርኩ። በስሜቴ ላይ የተናገርኩት ነገር አለ። ምን አይነት ንግግር! ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ።

ከሙስሊምንም ነቢዩ መሐመድ አምላክ አይደለም፣ ነቢይ ነው ብለ እንደፈለጋችሁ ትናገራላችሁ። ስሜት አላቸው። ስሜታቸውን ስለምታቁ በየትኛው መንገድ ላይ ስሜታቸውን ስለምታቁ ምን አድርጋችኋል? በእነሱ ላይ በገድላት ላይ ምናምን ታላግታላችኋል። አየ እኔ ትላንትና ወንጌል ባናቱ ይተከልስል ድፍን ጴንጤ መቶ መጭቆ ጀመረ። ስሜት አይላችሁ እናንተ። ንስሓ ይግባ ስህተት ተናግሯል ማለት ይቻላል። ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ። እርግጠኛ ነኝ አቤላ ቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ነኝ። እርግጠኛ ሆኜ ነው የምናገረው። ሌሎቻችሁም በጌታነን የምትሉ ስሜት የለንም። የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ? አያችሁት አይደለ? ኦርቶዶክስ ስሜት የለውም፣ ሙስሊም ስሜት የለውም፣ ገዳይ ነው፣ ጨፍጫፊ ነው ስትሉ ከነበራችሁ ወንጌል በአናቱ ይተከል ሲባል ለምን ተናደድክ? ለምን ተናደድክ? ለምን ስሜታዊ ሆን? እውነተኛ የክርስቶስ አርበኛ ስሜት የለንም አንጣላም፣ አንሳደብም፣ እንዲህ አናደርግም የምትሉ ከሆነ ወንጌል ባናቱ ይተከል ማለት የፈለገውን ቢባል ለምን ትናደዳለህ? ወይ ለምን ተናደድክ? ለምን ተናደድሽ? ለምን ተናደድክ? አየህ፣ እናንተም ስሜታዊ ናችሁ፣ በምትፈልጉት ነገር ሲመጣባችሁ። ጴንጤም አንድ አይነት ነው፣ ጴንጤም አንድ አይነት ነው። ሰው ንግግሩ ስህተት ነው በሚገባ እኔ ክብሬ ያለኝ ሰው አይደለሁም። ክብሬ ኢየሱስ ነው። እኔን ያዳነኝ ኢየሱስ ነው። የዳንኩት በኢየሱስ ነው። ወንጌል ደግሞ ስለ ኢየሱስ ነው። ተግባባን? ጠንቅቄ ማቅ ሰው ነኝ። ግን አይ ኖው ሀው ቱ ፕሌይ ዘ ጌም ስሜቱን የማንን ምን እንደሚሆን ጠንቅቄ ማቅ። ማንም በኢትዮጵያ ምድር ዳግመኛ ሊፈጠርባት የማይችል ሰው ቢኖር ዮኒ ማኛ ነው። ማንን የሙስሊሙን ስሜት አውቃለሁ፣ ነብዩ መሐመድ እንካበት። የኦርቶዶክስን ስሜት አውቃለሁ፣ ማርያም እንካበት። የጴንጤን ስሜት አውቃለሁ፣ ወንጌል እንካበት። ስሜት አይናችሁ ከስሜት እንድትወጡ ነው የምናገረው። ንሳ ምገባው ለጌታ ለኢየሱስ ለጌታ እንጂ ለሰው አይደለም። በጴንጤ ትምህርት መጽሐፍ ቅዱስ ላይ ስትማሩ ሰባ ጊዜ ወንድም ቢያጠፋ ሰባ ጊዜ ይቅር በለው ነው የሚለው። አንተ እንደማል በደልኩ አደደ ስለዚህ በዚህ ነገር ላይ እንዴት ልትናደዱ ቻላችሁ ነው? ፈርስት ኦፍ ኦል ምን አናደደ? ዋይ ወዩ ሄድ እውነተኛ ክርስትና ካላችሁ ለምን ተናደዳችሁ? የሆን ወንድሜ፣ በተለይ ቤካ እግዚአብሔር ያክብር እግዚአብሔር ይውደድህ። አንተ ትለያለህ። እኔ ቤካ የሚባለውን ልጅ ሞደው በምክንያት ወንጌል የገባው ካልከኝ ቤካ ቤካ ክርስቲያን ነው ቅዱሴ ዜዶ ክርስቲያን ናችሁ፣ ከልባችሁ። የሆንዬ እንደዚህ የሚባል ነገር አየሁ። ስጋ ድክሞት ነው፣ ስድቡ በስቶበት ነው። እንደ እኔ ምል ቄስ ቆለጥ ቆለጦ ተብሎ ስም የተሰጠው ታውቃላችሁ? ቄስ ቆለጦ ዲያቆን ቆለጦ ተብሎ ስም የተሰጠው ታውቃላችሁ? ኡስታስ ቆለጦ የሚል ስም ሰጥታችሁ ታውቃላችሁ? እንዲሁም ሼክ ቆለጦ የሚባል ታውቃላችሁ? የኦርቶዶክስ ልጆች ስም የሰጡኝ እኮ ቤታዬው የምትባል በሰርጀሪ ያበደች ፓስተር ቆለጦ ብሎ ኦርቶዶክስ ልጆች ፓስተር ቆለ። እኔ ወንጌላዊ፣ እኔ ፓስተር ሬ ብያ አልተናገርኩም። ኦርቶዶክስ የምትፈቅደው ስድብን ያንን ነው እኮ ፓስተር ቆለጦ ብሎ ፓስተርን አናንቆ፣ እንደ ቄስ ሳይታይ፣ እንደ ውስጣዝ፣ እንደ ሼክ ሳይታይ፣ እንደ ዲያቆን ሳይታይ፣ ፓስተርን ቆለጥ ብሎ መናገር በኦርቶዶክስ ይቻላል። ማንም ማቀርሸት ይችላል ጴንጤ ላይ መጸዳዳት ይችላል። ጴንጤ ጉልበት ያለው ጴንጤ ላይ ብቻ ነው። የጴንጤ ጉልበት ጴንጤ ላይ ብቻ ነው። ሌላው ላይ ጉልበት የለው። ተግባባን። ዮኒ ማኛ ስምንት ወር ሙሉ ሲሰደብ፣ ስምንት ወር ሙሉ ፓስተር ቆለጦ ሲባል እንኳን ኧረ እንደዚህ አይባልም ለምን አላችሁ ብሎ አልጠየቅም? ዚስ ኖባዲ አያስ ግን ዮኒ ማኛ ስድቡን ይጠጣል። እናንተ ጌታ እናመልካለን ትላላችሁ ወንጌል ላይ ሲደጋገፍ አብሮ ሲሆን በስጋ ስወድቅ እንኳን ወንድሜ ብለውም ይመጣ መምጣት አለበት። ዲኒሻም ተባረክ። ዛሬ ገብተ እኔ ፔጅ ገብቼ ሳብራራለ ይቅርታ ጠይቀኛል። የስ ወንድሜ ለወድቅ እችላለሁ ነገር እኔ ፓስተር አይደለሁም። እኔ የወንጌል ተማሪ ነኝ። ሺህ ጊዜ ማጠፋ ነኝ ግን አንድ ነገር የምመሰክረው ጴንጤ እየተረግጠ አይኖርም። ያ ዘመን አክትመዋል። ኦርቶዶክስም ሆንክ ሙስሊምም ሆንክ እንደፈለግክ ብትናገር በተናገርከው ልክ አስቀምጠሃል። እኔ ፓስተር አይደለሁ። ልልቲን ቆርቲኮ ጴንጤ ናት እዮወደ ረዳ ጴንጤ ነው ይናገራል፣ እንደፈለገ እነሱ ምንም ብላችሁ አታቁም። ይህ አስድንሳይ ንትንባረው ዮኒ ማኛ ሲሆን ግን ዋይ ከኔ በፊት ጌታን የሚያውቁ ከኔ በፊት የተጠመቁ ከኔ በሚበልጥ ሁኔታ ወንጌልን የሚያውቁ ሰዎች ናቸው። እነ ዮዳብ እነ ልዕልቴን ቁርቲ ከዮዳብ ጋር ሰላም ፈትቻለሁ። ግን ብላችሁ ታውቃላችሁ? ስለምትወዱኝ አይደለም። የኔን መውደቅ የምትፈልጉ ሰዎች አላችሁ። የኔን ግን መዳን የሚፈልጉ እነ ቤካ እነ ቅዱስ እነ ዜዶ ወንድሞቼ። መነንንም መሴጅሽን አይቻል። እናት ተባረኪ። ክርስትና ማለት ያ ነው ወንድሜ። ምን ሆንክብኝ? ወንድሜ ምን ተፈጠረ ተብሎ ይጠየቃል። እና ቤላ ቡና ግን እርግጠኛውኝ እናገራለሁ። ቪዲዮ ይሰራሉ ብዬ አስባለሁ። ይሰድቡኛል ብዬ አስባለሁ። ብዙ ነገር ይሉኛል ብዬ አስባለሁ። ለምን እቺን ስህተት ነው የሚጠብቁት? ስምንት ወር ከሰራሁት የቅድስና ስራ አንድ ቃል ምን ያደርጋል? ለሌሎች ምቾት ለሚፈልጉ፣ በእኔ መግነን ለሚፈልጉ ሰዎች እቺን ገስወ ከዚህ ክርስትና እንደዚህ አይደለም። ክርስትናን አላወቃችሁትም። ገና እንደ አዲስ ዮኒ ማኛ እየተማረ ያስተምራቸዋል። ገና እንደ አዲስ፣ ገና እንደ አዲስ ያስተምራቸዋል። እኔ ክብር ኢየሱስ ነው። በኢየሱስ ክብር ያለው በሰው ተዋርጅ ያለው። በኢየሱስ ግን ከብር ያለው። በሰው ፓስተር ቆለጦ ነኝ፣ በኢየሱስ የጌታ ልጅ ነኝ። ክብር ለኢየሱስ ይሁን። ለኢየሱስ ንሳ አገባለሁ። እዛው ላይ የሚገርማችሁ መጨረሻ ላይ ወንጌል ሰብኬ እንኳን ነው የወጣሁት። እዛው ላይ የሙስሊም ልጆች የኦርቶዶክስ ልጆች እያመጣ ወንጌል ሰብኬ በዛ ሰዓት እንኳን ወጥቻለሁ። ቆርጠው ግን ያወጣት ወንጌል በአናቱ ይተከል። የኔ ክብር ይበልጣል የሚለው ግን እንወጧል። እንድታወጡትም ፈልጋለሁ። አግኑት፣ ብዙ ቦታ አድርሱት። ሃይማኖትን ይቀይራል። ሃይማኖት በአናቱ ይተከል። እነግራለሁ፣ እኔ ሃይማኖት የለኝም፣ እምነት እንጂ ሃይማኖት የለኝም። እኔ ያለኝ ክርስቶስ ኢየሱስ መስቀሉ ላይ ያለው አባቴ እንጂ እኔ ሃይማኖት የለኝም። ሌሎቻችሁ ግን ማንም ቢደክም ወንድምህ አንሳው። ማንም ቢደክም እህቴ ብትደክም በክርስትና ያለሽ አነሳሻለሁ። ስሜትሽን እረዳዋለሁ። ከምን አንፃር ነው የተናገርሽው በሚለው ስህተት ነው። አብሶሉትሊ ስህተት ነው። በጌታዬ ቤት ንሳ እገባለሁ። ተባረኩልኝ። መልካም ቀን